ለቅመው የብሩኬ ደጋፊ ነኝ ብለው የሆነ ነገር ይወስጣሉ። ያኔ ደግሞ የሀይሚት ነኝ ብለው እንደገና እነሱ ይነሳሉ። ማለት ሲንገር አንድ ልጅ ምን አለች? ሀይሚና ብሩኬን ከተለያዩ ሀይሚ ብሩኬን ጤላ ካሄደች ሀይሚን ቤቴላይ አምጥቼ ዘቀዚ ቃሉ አለችው። ትላንትና ከሱ ዋጋ ማጣላት የዛጋ ከሱ ዋጋ ተጣልች የተሰድብ ለምን ትዘቅዚቅ ያለች ምን አገባሽ አንቺ የሚዘገዝግ ብዬ ታቅ ያለች በሚዲ ወደላይ ወቅሽ እሷን ብዬ እዛጋ ተጣለውኝ ለምን

የቡሩኬ ደጋፊ ነው፣ ትልቅ ነው። ወለ የቡሩኬ ደጋፊ ናቸው፣ የቡሩኬ ቶች ናቸው። ትልቅ ነው ብዬ ያሰብኩት ወርዶ አየሁኝ እኔ ዝቅ ብሎ። ኧረ እኔም እኔም በጣም ማከብራ ልጅ ነበረች። ማታ ማለት ቤቷ ላይ አሽሙር ሲናገሩ እጄን ዘግዝቄ ነው እዚ ጋር እንደ ክላሽ ልትኖሩን ትችላላችሁ። ሀያ ስድስት ሰው አለ እን ዘግዝቄ ነው ይወጣው ለምን በአሽሙር ሲናገሩ ማለት ነው። እሷ ማንንም አትነትለው እሷ ጀግና ሴት ናት። እንደናንተ በስልክ ላይ ገስ ገብታ ምታወቅትን እሷ ታውራ የታች የምታወራ ሴት ልጅ አይደለች። እሷ ጀግና ሴት፣ በሀገሯ ላይ ቁጭ ብላ ሚዲያውን እየመራች ያለች ሰው ናት። ሻንጣ አንቺ ልትገዥላት አይደለም፣ ለአንቺ ትገዛለሽ አለ፣ ሻንጣ ብትፈልግ ማለት ነው። ብዙም አውቃቸው እንደው ማከብራቸው እንደው ኢብሩኪን ፍቱ ባረጉት ልጆች እነዚህ ናቸው፣ ጥሩ ናቸው። እነሱ ቁጥቸው ናቸው። ሁል ጊዜ ምን ይላሉ መሰላችሁ? ስሙን ሁል ጊዜ ይጠፋል። ሁሌ መረጃ አለ ይባላል። ምን አባታቸው አገባቸው? እሱ ከተመቸት እሱ ከተመቸው ልንገርሽ አሁን አንቺ ያ ቡሩክ ፎቶ ያረጉት ልጆቹ ያልሹት እኔ ያልኩት ነው። ምንድነው? ልንገርሽ እሷ እና ሃይሜና ቡሩክ ሚዲያ የገቡት ገብቶ ከሂቶቹ ጋር የተናገሩ ሰሞኑ ገብታ የነበረች ነበር ቤቷ ላይ የወረደ አስተሳሰብ ነገር ሰማሁኝ እና ለቀቀችው ነገር ሴት ሴት በላይ ላይ የማይጻፍ ኮሜንት የጻፈችሁት አይቼ ወለህ ለዚ አላ ከየወረድ ሽነሽ ብዬ ተሳድቤ የወጣው ኮሜንት ላይ እኔ ማታ ዘግዝቅያቸው ነው፣ በእጄ እንደ ዘግዝቅያቸው ነው የወጣሁት ማለት ነው። አሽሙር እየተናገሩ ነበር። ይሄ ሁሉ ምትሆነው ፍቅር ስላልገለጸላት ነው። ምን ፈልጋው ነው እንደ እሷ ፍቅር? ፍቅር ሰው ልጅ በአፍ በመናገር ሳይሆን በተግባር እያሳዩ ነው። ሰው ልጅ አፍ በአፉ ተናግሮ በተግባር ከሌለ ምን ዋጋ አለው? የለውም። ዛሬም ቀለበት ማውለቅ ነገም ቀለበት ማውለቅ ምን ዋጋ አለው? እነሱ ግን በተግባር እያሳዩ አንቺ እንዳልሽ፣ ምን አለች? ምን ቀለበት አርጎ ምን አርጎ ምን አስሯት ቤት አስቀምጧት ነው እንዴ እንደዚህ የምትሆነው? ቀለበት አላደረገት ምን አላደረገት አትሄድም። ልጁን ስም ምታጠፋ እዚህ ሚዲያ ላይ ወጥታ ልጁ ከማንም ጋ የሆን ማፍቶ ነው። ቀለበት እስካላደረገ ድረስ ማፍቶ ነው። ማፍቶ እንደ ማፍቶ ምንድነው? ልጁ ቀለበት የሚያስ የተጋቡትም ያረገዙትም ከማንም ጋር እየተለጠፉ ሲመጡ እኮ አይተናል። ገባሽ አገባን እሷ ኮ ብሄድም እሷም እንደፈለገች መሆን ትችላለች። እሱም እንደፈለገእዚሜአቢባ ጋ የለቀጠች ምን አልኩኝ ኮሜንት ላይ አንቺ ማ ወንድ እሱ ቀለበት ማድረግሽ ሳይሆን አንቺ ቀለበት ልታደርጊ ነው መሰለኝ፣ ለባልሽ አልኳት። ወለህ ያናደኝ ልጆች እኮ ናቸው። ቀለበት ደግሞ ልብን አያስርም። ቀለበት ልብን አያስርም። እነሱ እነዚህ ደግሞ ልጆች ናቸው። ቀለበት አንቺ ልጅ ለባልሽ አንቺ ታደርጊያለሽ እንጂ ባልሽ ቀለበት ያደርጋል ብዬ አላስብም አልኳት። እኔ ወላሂ ስትነገር ተናድጄ ከሚያቃጥለኝ ነገር በሁለቱም ወገን አንደኛ ፍቅር ህንግለጽላት የሚባለው ነገር አይመቸኝም። ሁለተኛ ደግሞ ፍቅር ስላልገለጸላት ነው የሚባለው ነገር አይመቸኝም። ለምን ብትሉ ጥሩ ነው ፍቅር በግዴታ አይደለም። ሁለታቸው በቃ ባሉበት ነው። ደግሞ ፍቅር ዛሬ ፆታን አይገድብም። እሷ ምትሆን እሱም ማለት ነው። ምንም ፆታ የሚገድብ ነገር የለም። ይሄ እሷ የድሮ ነው፣ የድሮ ሰው ምናምን ሴት ነች እሷ። አይደለም ፍቅር በራሱ ጊዜ እንትን ብሎ የሚመጣ ነው፣ ጾታ አይደለም። ከዛ የተረፈ ደግሞ ስላልገለጸላት ነው እንዲህ የምትሆነው እሷ። መች ትፈልገዋለች? እሷ ማለት እኮ የስራ ሰው ናት። ገና እኮ ህጻን ናቸው አላለችም። እሷ ከወደደች እሱ ከወደደ ስትናገሪ ትኖራለች። መቼ ለመቼ ትላቀቁ መቼ ለመቼ ለቀቀችው ለቀቃት እያላችሁ ትኖራላችሁ። አሽሙር መናገራችሁ ልጁን ለእኛ ትልቀቀን ልጁን አትስ ደበውን አታሳድ በላለችም አንድ ለእሷ የታቃታል በስልክ ላይ ነው። ልጁን ለእኛ ሰሞኑን ሚዲያ ወጥታ እቺ ምድር አይከ ካለችም ምድር አይከ ምድር አይከ እሷ ናት እንጂ እሰው አደለችም። ማንንም ያለ እሷ እንደማያገኝ አታውቅም እንዴ? ስንቴ ይናገር ልጁ ስንቴ፣ በእኛ መሀል ለምትገቡ ሰዎች እኔም ለእናንተ አልጠቅማችሁ እሷም ለእናንተ አልጠቅማችሁ ብሎ ተናገረ። አይዋ ይሄ ፕራንክ ላይ ነው የተነገረ። ይሄ ፕራንክ እየተጀመረ ዘባለማድነገ ቅመሜ ብሎ እያቀማጠላት አንጀታችሁ ይቃጠልና ማለት ነው ምልኛ ትልቀጠ። ስልክ ላይ ነው የሚለቅላችሁ ወጡ እንዴ ሁሉም እንኳን አይደለም ማለ ቆይሲ ቀለበት ቀለበት የሚሉ ማለት ነው በቀደም ማርክና እንትና ተንበርክከው ቀለበት አሰሩ እንትና አልኩልኝ ኮፒ ሊንግ አልኩልኝ ቤቴን እንትን እያለኝ ነው ዋሪንግ እያለኝ ነው እኔ ደግሞ የእኛን ልጆች አይዲያ እያመጡ ነው የሚሰሩት በሱ እነሱ ራሳቸው የእኛን ልጆች አይዲያ እያነሱ ነው የሚሰሩት ለምን እንትን እየተናደድኩ ነው በራሳቸው አይዲያ አይሰሩ እየኮረጁ ነው ይሰሩት። ማን ነው ይስማ? እዚህ ጋር የት ሄዱን? ሳሚልኝ ሄዱ ወጡ ወጡ። የእኛ ልጆች አይዲያ እያያዙ ነው። አሁን ይሄን አይዲያ የእኛ ልጆች ገና እንደያዙት እነሱም እንደዚህ ብለው መጡ። ሳሚልኝ ይቻለው በእነሱ እየኮረጁ ማለት ነው። ለምንድን ነው

አሳዘነች። ገና ከመጣች ሁለት ወሯ። ወረቀት እናሰራለን አሉ። አሁን ባልና ሚስቶች ስጥራቸው አበሏል። አሁን ቆሻሻ ልንደፋ ነው፣ አጋጣሚ ያገኘዋል። አሁን ስልክሽን ስልኳን ተቀበልኩና ቶሎ ቶሎ ብዬ አሁን ደግሞ የየ ብላ ስታለቅስ፣ ከእናንተ ጋር እያለሁ ቆይ፣ እስኪ ምናልባት ካሜራው እንትን እንዳይል ብዬ ብድ ልብሴን ዙባላ ላስቲክ ውስጥ አደረግኩኝና ወይ እጄ አናግሪያት፣ ተመልሼ መጣሁ። ምን ላድርግ ታዲያ? አስቸጋሪ ነው። የደቡብ ልጅ ናት ደግሞ፣ በዚህ ላይ በደንብ ብዙ አታውቅም። እንደገና ስንት አለ ስታይ በአረባ ሀገር ስንት አዲስ ነው የመጣችው። አረ ሳውዲ አረቢያ ሰርታለች፣ ግን እንደዚህ አሮጊት ቤት ነው ልጅ ቤት የለም። አረብኛውን በደንብ አልችልም ማለት አምስት አምስት ሰርታ እኮ የመጣች ልጅ ናት ብታይ እና በቃ የተካባቢ ልጅ ናት። የደቡብ ልጅ ነኝ አለችኝ፣ አካባቢውን አልነገረችኝም። እሷ ግን አርኛ ችልም በደንብ አትችልም፣ በደንብ አትችልም። አሁን እንደገና በቃ ከእናንተ ሰማሁና እንደዚህ እንደዚህ ነው ብዬ ነገርኳት። እሺ በቃ ጸሎት አድርግልኝ ጸሎት አድርግልኝ፣ ለእኔ እንዳይልኩኝ ወደ ሀገር አለች። እንዴ ሀገር አይልኩሽም ካልፈለጉሽ፣ ወደ ቢሮ ነው ካልፈለጉ፣ ኳፋፍ ነው የሚልኩልሽ። ልክ ያሻቸው አይደለም፣ ለም አይደለም። እሱ እነሱ ካመጧት ነው ። ገና ሁለት ወሯ። እንዴ ሁለት ወሯ ገና እንዴ፣ መውሰድ አይችሉም። ከመክተብ ካመጡሽ አይወስዱሽም። ራሳቸው ቀልበው ካመጡች ነው ወደ ሀገር መሸኘት የሚችሉት። እንዴ ው ሳውዲ ላይ ሳውዲ ነው፣ ጠልበው ይወስዱና ያሳፍራሉ። ሳውዲ ው ሳውዲ ነው። እሷ እዚህ ናት ናች። እንዴት አንጀቴን በላችን በላች። አረብኛ አችልም። አልፎ አልፎ ነው የሳውዲ ነው። የሳውዲ እና የዱባይ እኮ በደንብ አይገናኝም። አይገናኝም እኮ በደንብ አይገናኝም። ይለያያል። አይገናኝም። ትንሽ ይለያያል ይለያያል አሁን በቃ እንጃ። ፋንጀቴን በላችሁ። ተጫወቱ በእናታችሁ። ምስኪን እንግዲህ አንቺም አላህ አዛኝ ያውጣልሽ ለእሷ እንዳዘንሽላት። መቼም እኛ ምኛ በሰው አንተና እንለምን በአላህ ነው እንጂ የምናገኘው።